የኤርትራው ፕሬዝደንት ኢሳያስ አፈወርቄ ወደ ካይሮ ማቅናታቸው ሲታወቅ ከፕሬዝደንት አብዱል ፈታህ አልሲሲ ጋርም ካይሮ ላይ መክረዋል። በምን አይነት ርዕሰ ጉዳዮች ላይ መከሩ በሚለውም ዙሪያ ከሰዓታት በፊት ይፋዊ መረጃዎች ከካይሮ ወጥተዋል። አልሲሲ ለኢሳያስ ቃል የገቡ መሆኑንም የሚያመለክት መረጃ ወጥቷል። የምክሮቹንም ጭብጦች ምን ነበሩ፣ በምንስ ጉዳይ ቃል ተገባህ የሚለውንም በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። ባሳለፍ ነው ማክሰኞ ጥቅምት 18 ቀን 2018 ዓመተ ምህረት በነበረ የጠቅላይ ሚኒስትር አብይ አህመድ የጥያቄና መልስ ፓርላማ ውሎ ጋር በተያያዘ ለጠቅላይ ሚኒስትሩ ያቀረቧቸውን ጥያቄዎች ተከትሎ በተለያዩ ማህበራዊ ሚዲያዎች ክሶች እየቀረቡብኝ ነው ያሉት የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ ዘርዘርና ጠበቅ ያለ ምላሽ ሰጥተዋል። ወነጀሉኝ ያሏቸውንም አካላት ጠበቅ ባሉ ቃላት ሸንቆጣ አድርገውም ታይተዋል። ጥንቅራችንም ከያዛቸው መረጃዎች መካከል ነው። ባሳለፍነው ማክሰኞ ጠቅላይ ሚኒስትር አብይ በፓርላማ ውሏቸው በአመቱ የሚደረገው ምርጫ ላይ ተቃውሞ ስላሰሙ ፓርቲዎች አንስተው ትችት ሰንዝረው ነበር። እነርሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው ማለታቸውም ይታወሳል። የተቃዋሚ ፓርቲዎች ለዚህ በሰጡትም መልስ እኛ በሀገር ውስጥ የተመረተ ካኪ ነው ምን ለብሰው ተኩስ አያስፈልገውም ማለታቸውም ተሰምቷል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻነላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ቢጀምሩ። በቀጥታ ወደ ዝርዝር መረጃው የኤርትራው ፕሬዝደንት ኢሳያስ አፈወርቂ ወደ ግብጽ ካይሮ ማምራታቸው ሲታወቅ ከግብፁ ፕሬዚደንት ከአልሲሲ ጋር እንደመከሩ ሲታወቅ የግብፅ ሚዲያዎችም አከታትለው ዘግበዋል። ግብጽ ከኤርትራ ጋር ባላት ጠንካራ ስትራቴጂካዊ ግንኙነት ደስተኛ እንደሆነችና በተለያዩ መስኮችን በተለይም በኢኮኖሚና በኢንቨስትመንት መስኮች የሁለትዮሽ ትብብርን ለማሳደግ ፍላጎት ያላት መሆኑን አልሲሲ ለኢሳያስ ነግረዋቸዋል ሲል ኢጅፕት ቱዴይ ማጋዚን ባሰራጨው ዘገባ አመላክቷል። በዚህ የሁለቱ መሪዎች ውይይት ላይም አልሲሲ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ግብጽ ያላትን ቁርጠኝነት አረጋግጠውላቸዋል ሲልም አልሲሲ ለኢሳያስ ቃል የገቡላቸው መሆኑን ይኸው ዘገባ አክሏል። የኤርትራን የግዛት አንድነትና ሉዓላዊነት ለመደገፍ ግብጽ ቁርጠኛ ናት በማለት አልሲሲ ለኢሳያስ ነገሯቸው በሚል ዙሪያ ግን የተብራራ ዝርዝር መረጃ አልተሰጠም። ኢሳያስ የኢትዮጵያ መንግስት የባህር በርና የወደብን ጉዳይ ጠበቃ አድርጎ የመያዙን ሁኔታ ስጋት ያሳደረባቸው ይመስላል። ለአንድ ዓመት ያህል የዘለቀውን የኢትዮ ሶማሊያ ውጥረትን ተከትሎ ከሶማሊያ ጋር በተያያዘም አለሁ ልጅ ስትል የከረመችው ግብጽ በመጨረሻ ሶማሊያን በባ መፈግፈጓ፣ አሁን ደግሞ ኤርትራን ጉዳይ ጠበቅ የማድረግ ሁኔታም እየታየባት ነው። ከዚህ ውጭ ሁለቱ መሪዎች በራሷ በኤርትራ ጉዳይ፣ በሁለትዮሽ ግንኙነት፣ በቀይ ባህር፣ በአፍሪካ ቀንድ፣ በሱዳን የእርስ በርስ ጦርነት፣ እንደዚሁም በሶማሊያ ጉዳይም መክረዋል ተብሏል። ከሰሜን አፍሪካ ተነስታ የአፍሪካ ቀንድ ላይ ከአስመራ እስከ ሞቃዲሾ እየተቦራራጠች ያለችው ግብጽ የዛሬ ዓመት አካባቢ ሶማሊያንና ኤርትራን አንድ ላይ በማድረግ መሰረታዊ የነበረው የሶስት ሀገራት ጥምረት ፈርሶባታል ጥብቅ ወዳጅ የሆነችው ሱዳንም ከእርስ በርስ የጦርነት አዙሪት ውስጥ መውጣት አለመቻሏ የፖለቲካ ራስ ምታት እንደሆነባትም ነው። የኢሳያስ የካይሮ ጉዞ ታሪክ ወደ ኋላ ሲፈተሽ ይህ የመጀመሪያው አይደለም። ፕሬዚደንቱ በርከት ላሉ ጊዜያት ካይሮ ተመላልሰዋል። በተለይ ከኢትዮጵያ ጋር ያለው ፖለቲካዊ ትኩሳት ከፍ ሲል ኢሳያስ አንድም ለግብጽ ደብዳቤ ይጽፋሉ፣ ካልሆነም ወደ ካይሮ መልእክተኛ ይልካሉ። ነገሩ እጅግ የጸና ከመሰላቸው ደግሞ ራሳቸው ኢሳያስ በድንገት ግብጽ ላይ ይከሰታሉ። አሁንም የሆነው ይኸው ነው። ፕሬዚዳንት ኢሳያስ ለምን ወደ ግብጽ አመሩ? በሚለውም ዙሪያ አንድ ሁለት የሚባሉ ነጥቦችን ዘርዝረው መረጃ ያጋሩት የኤርትራ ማስታወቂያ ሚኒስተር የማነ ግብረ መስቀል ናቸው ናቸው ኢሳያስ ወደ ካይሮ ያምሩት የውጭ ጉዳይ ሚኒስቴራቸውን ኦስማን ሳላህን አስከትለው ነው የዚህ ፕሬዚደንት ኢሳያስ የካይሮ ጉዞ ዓላማ ምንድን ነው በሚለውም ዙሪያ ማስታወቂያ ሚኒስትሩ ሁለት ምክንያቶችን ጠቅሶ አስቀምጧል የመጀመሪያው በሁለትዮሽ ቀጠናዊና ዓለም አቀፋዊ በሆኑ ጉዳዮች ከፕሬዝደንት አልሲሲ ጋር ቁጭ ብለው ለመምከር የሚል ሲሆን ሌላኛው ደግሞ ግብጽ በመጪው ቅዳሜ ጥቅምት 22 ቀን 2018 ዓ ም ወይንም በፈረንጆቹ አቆጣጠር ኖቬምበር 1 ቀን 2025 በሰፊ ዝግጅት ለማስመረቅ እየተዘጋጀች በመሆኑ በዚህ በሀገሪቱ ብሔራዊ ሙዚየም የምረቃ ስነስርዓት ላይ ለመገኘትም ነው። የኢሳያስ የካይሮ ጉዞ በፕሬዝደንት አልሲሲ ግብዣ ነው ተብሏል። ግብጽ ይህንን ግዙፍ ብሔራዊ ሙዚየም የገነባቸው ያላትን አንጡር ሀብት በማፍሰስ ነው። በዚህ ሙዚየም ብቻ በአመት ሰባት ሚሊዮን ጎብኚዎች ለመሳብ የታሰበ መሆኑን የሮይተርስ ዘገባ አመላክቷል። የግብጽን የሺዝምና ስልጣን የሚያሳይ ብሔራዊ ሙዚየም ነው እየተባለም ይገኛል። ታላቁ ብሔራዊ ሙዚየም የሚልም ስያሜ የተሰጠውም ሲሆን ግብጽ በዚሁ የሀገሪቱ ብሔራዊ ሙዚየም ምርቃ ስነ ስርዓት ላይ የተለያዩ ሀገራት መሪዎች እንዲገኙ ጥሪ ያቀረበች ሲሆን ፕሬዚደንት ኢሳያስም አንዱ ሆነዋል። ኢሳያስ ቅዳሜ ለሚመረቀው ሙዚየም ቀደም ብለው በዕለተ ሐሙስ ካይሮ መግባትን መርጠዋል። እስካሁድም በዛው ቆይተው የሚመለሱ መሆኑን የሀገሪቱ ማስታወቂያ ሚኒስቴር አስታውቋል። የኢሳያስ አምስት ቀናት የካይሮ ቆይታ ብዙ ሆኖ ይታያል። በርካታ ሀገራት ወደ አንድ ሀገር ይፋዊ ጉብኝት ሲያደርጉ ከሶስት ቀናት የበለጡ ጊዜያትን አይቆዩም። አንዳንድ መሪዎች እንደውም የሰዓታት ቆይታን ብቻ አድርገው ወደ ሀገራቸው የሚመለሱበት ሁኔታም አለ። ፕሬዚደንት አብዱልፈታህ አልሲሲ ልክ የዛሬ ዓመት ወደ አስመራ ያመሩ መሆኑ የሚታወስም ነው። ፕሬዚደንቱ በጊዜው በአስመራ የነበራቸው ቆይታ በጣት በሚቆጠሩ ሰዓታት ብቻ የተገደበም ነበር። አስመራ ሳያድሩ በአንድ ቀን ውሎ ወደ ካይሮ ተመልሰዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፍተኛ አመራራቸውን ከኃላፊነት አነሱ። ከኃላፊነት የተነሱት ከፍተኛ አመራር ከነጌታቸው ረዳ የስምረት ፓርቲ ጋር ግንኙነት አላቸው በሚል መሆኑም ተሰምቷል። የትግራይ ክልል የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረጻድቅ ከኃላፊነታቸው ተነስተዋል። በፕሬዝዳንት ታደሰ ወረደ ፊርማ የተጻፈው ደብዳቤ አልማዝ በኃላፊነት ሳሉ ላደረጉት አስተዋጽኦ ምስጋና ያቀረበ ነው። ወይዘሮ አልማዝ ጥቅምት 14 ቀን የስምረት ፓርቲ ስራ አስፈጻሚ ኮሚቴ አባል ሆነው መሾማቸውም ይታወሳል። የስምረት ፓርቲ መስራች ጉባኤ ባለፈው ሳምንት አቶ ጌታቸው ረዳ የፓርቲ ፕሬዚደንት አድርጎ መምረቁም አይዘነጋም። አቶ ነጋ አሰፋ ደግሞ ተቀዳሚ ምክትል ፕሬዚደንት አድርጎ መርጧል። አቶ አፍቱ ኪሮስ ምክትል ፕሬዚደንት፣ እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ መሆናቸውም ተዘግቧል። የትግራይ ክልል የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ የፓርቲው ስራ አስፈጻሚ ሆነው መሾማቸውን ተዘግቧል። የስምረት ትግራይ ዲሞክራሲያዊ ፓርቲ ስራ አስፈጻሚዋ በትግራይ ከነበራቸው የመንግስት የስራ ኃላፊነት ተነስተዋል። ኃላፊዋ በጊዜ አስተዳድሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 ቀን 2018 ዓ ም በአካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነም ነው የክልሉ መገናኛ ብዙሀን የዘገቡት። ከሰሜኑ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊው አሁን ከነበሩት የኃላፊነት ቦታ በፊት የክልሉ የከተማና ኮንስትራክሽን ቢሮ ኃላፊ ሆነውም ሰርተዋል። ፕሬዚደንት ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረ የከተማና ኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወት ምክትል ሊቀመንበር ሆነው የተመረጡት አማኔራ ሰፋ እንዲተኩት ሆኗል። ከስድስት ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲነሱም ተደርገዋል። ጀነራል ታደሰ ወረደ ከዚህ ቀደም በተመሳሳይ ከህወት ጋር የሀሳብ ልዩነት የነበራቸው ባላት ስልጣናት ከስልጣናቸው ማንሳታቸውም አይዘነጋም። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ድርድርና ሽምግልናን በተመለከተ ያስተላለፉት መልእክት በአለም አቀፍ ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድ ኤርትራን በተመለከተ የድርድር በር ክፍት መሆኑን ተናግረዋል ሲል ብሉምበርግ ዘግቧል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለውም ጠቅሰው በፍጹም የውጊያ መሻት የለንም ሲሉ መናገራቸውም ይታወሳል። አለም አቀፉ ማህበረሰብ ይህን ጉዳይ በተመለከተ እንዲያሸማገል ጥሪ ማቅረባቸውም አይዘነጋም። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ፣ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ ያምጡልን ማለታቸው የሚታወስ ነው። ይህን ጉዳይ ሽፋን የሰጠው ብሉምበርግ ጠቅላይ ሚኒስትር አብይ አህመድ የኤርትራውን ጥረት በውይይት ለመፍታት ጥሪ ማቅረባቸውን አውስቷል። ከዚህ የነጋገር ጥሪ አስቀድሞ በአሜሪካ በኩል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ቀደም ሲል ለጠቅላይ ሚኒስትሩ ደውለው የመከሩ መሆኑ የሚታወስ ነው። በቀጠናዊና ሁለትዮሽ ጉዳዮች ተወያዩ የሚልም መረጃ ወጥቷል። ከዚህ ውጭም በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የፕሬዝደንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስም ቢሆኑ በጊዜው በኒውዮርክ በስብሰባው ላይ ሲሳተፉ ከነበሩት የውጭ ጉዳይ ሚኒስትሩ ኦስማን ሳላ ጋር የመከሩበት ሁኔታም ታይቷል። ከዚያ በኋላ በአዲስ አበባ ኤርትራ ኤምባሲ በዚህ ውይይታቸው ወቅት በአፍሪካው ቀንድና በቀይ ባህር ቀጠና ጉዳይ እየተወያዩ መሆኑን ይኸው አመልክቷል። በዚህ የሁለቱ ሰዎች ውይይት ላይ የውጭ ጉዳይ ሚኒስትር ኦስማን ሳላ በሶስት ጉዳዮች ላይ ለመወያየት ክፍት መሆኗን እንዳመላከቱ ለኤምባሲው መረጃ ላይ ተመላክቷል። እነዚህ ሶስት የተጠቀሱት ለውይይት ክፍትናቸው የተባሉት ነጥቦች የጋራ ጥቅሞች፣ ቀይ ባህር፣ አባይና የአፍሪካው ቀንድ ናቸው። ከዚህ ውጭ ግን የኤምባሲው መግለጫ የሚለው የኤርትራ ሉዓላዊነትና የጋራ ጥቅምን ባማከለ መልኩ ለመወያየት ክፍትነን የሚል በቅድመ ሁኔታ ላይ የተመሰረተው ሁኔታም ነው የታየው። እነዚህ ተከታታይ ሁነቶች ሲደማምሩ ጠቅላይ ሚኒስትሩ አሸማግሉን ብለን ለአሜሪካም ለቻይናም ለሩሲያም እንደዚሁም ለአውሮፓ ህብረት ምልከናል ከሚለው ጋር አብረው የሚሄድ ሆኖም ይታያል። ከአሜሪካ ውጭ የሌሎች የሽምግልና ጥረት ግን ግልጽ አይደለም። በሌላ በኩል ጠቅላይ ሚኒስትር አብይ በባለፈው ዕለተ ማክሰኞ ፓርላማ ውሏቸው ዓለም አቀፍ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ማሳሰባቸውም አይዘነጋም። ክቡራን አድማጮች ለሳቱ ያጠናቀርኩላቸው መረጃ ይህን የሚያሰል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና እየመመለስ ይሆናል። እስከዚያው መልካም ቆይታ